ያንተ በል ቸረፍ ያገናኛል። ተባረክ ተባረክ። እኔ ነግሬህ እንዳትገኛት ነግሬህ አንተ እዚህ ሳገኛት ተደ ነበር መጣ

ማቢት ጥሎ ያጥሮ ነበር። አሁን የሚረዳው ሰው የለለ ሆኖ ብቻውን ሲሆን እኔማ ገቢያ ልትሄጂ ነው? አውድማ ጥላችሁ ነው ምን አሁን ብቻ አንተ አሁን ሊያበራየው አሁን እንግዲህ፣ ምንም አልቀረው እየመጣ ነው። እናት ያወቀበት አፈር ልግባ። ጊዜው ገና ነው እንግዲህ

አንተ ዳምጠው፣ ግባና ምሳ በል። አልበላም እ አልፈ ነው ሰው ነው ተናገር። ብላ ገብታህ አላሰኘኝም። ነገር ብሎ ምን አትጥቂ አላሰኘህማ ታላሰኝህማ፣ እንግዲያስ እንደ ጋኔል ብቻህን ተነጋገር።

እሞች እናትእንግ ተለግቶት ቀረ አልመጣም። እናቴ ትንሽ ሆድን እንትን እያዘርጉኛል አረቂ ልጥጠህ ብሎ እዚያ በቁል ብለው ነበረ። አረቂ እኔ ሥራ አለብኝ ወደ ደጅ ምኑ ረንጆኒ ማዶ ለምን መደረገው? እስቲ እንግዲህ እግዚአብሔር ያሳየኸውልህ። እስቲ እንግዲህ አሁን በዛሬቱ ቀን አሁን አረቄ መጠጣት ቢባል አንቺ